ሀያኛው የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች ቀን በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በፌዴሬሽን ምክር ቤት አስተባባሪነትና በማዕከላዊ ኢትዮጵያ ክልል አስተናጋጅነት በሆሳዕና ከተማ ይከበራል። ይህንን መነሻ በማድረግም በበዓሉ የመሪ ቃል ትንተናና የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓልና የሚዲያ ሚና በሚል ርዕሰ ጉዳይ ላይ የስልጠና መድረክ በአዲስ አበባ ከተማ ተካሂዷል። በመርሃ ግብሩ ላይ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር እንዳሉት በዓሉ ባለፉት 19 ዓመታት ሲከበር የቆየ ቢሆንም አብሮነትን ከሚያጎለብቱና አንድነትን ከሚያጠናክሩ ጉዳዮች ይልቅ በልዩነት ላይ ትኩረት ተደርጎ ይሰራ እንደነበር አንስተዋል። ባለፉት 19 ዓመታት የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ለ19 ዓመታት ተከብሯል። በተለይም ከሀገራዊ ለውጡ በፊትና ከሀገራዊ ለውጡ በኋላ የበዓሉ አከባበር የተለያየ እንደነበር ሁላችን የምናውቀው ነው። ከሀገራዊ ለውጡ በፊት ከአንድነታችን፣ ከወንድማማችነታችን፣ ከህብረ ብሔራዊ አንድነታችን ይልቅ በልዩነቶቻችን ላይ ትኩረት ሰጠን እንሰራ ስለነበር በወንድማማች ህዝቦች መካከል ጥርጥርን መከፋፈልን የፈጠረ አስተሳሰብ የነበረበት ሁኔታ እንደነበር እናስታውሳለን ነገር ግን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ይከበር ነበር ከሀገራዊ ለውጥ ወዲህ ግን በአሉ የእውነተኛ ፌዴራሊዝም ስርዓት ማሳያ መድረክ ሆኖ እየተከበረ እንደሆነም አፈ ጉባኤው ተናግሯል ባለፉት የለውጥ አመታት ግን እውነተኛ የፌዴራል ስርዓት ለመገንባት በምናደርገው ትግል አንዱ የፌዴራሊዝም ማሳያ መድረክ ሆኖ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በደመቀ ሁኔታ በክልሎች እየተከበረ መጥቷል። ይህ በዓል እንደምታውቁት በዓላማው ላይ ሲቀመጥ፣ ይህ በዓል እንዲከበር ፌዴሬሽን ምክር ቤት ሲወስን አንዱ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ማንነታቸውን እንዲገልጹበት ማንነታቸውን እንዲገልጹለት ራሳቸውን እንዲገልጹ፣ ሌላውን እንዲያውቁ የሚያደርግ ነው። ሁለተኛው በዓሉ የሚከበርባቸው ክልሎች በተቻለ መጠን በበዓሉ ምክንያት ኢንቨስትመንት እንዲያስፋፉ ከተሞቻቸውን እንዲያሻሽሉ በዓሉ አንድ የህዝቦች መገለጫ ከመሆኑ እንደ አንድ የቱሪስት መስህብ እንድንጠቀምበት የሚያደርግ አላማ ይዞ ነው በዓሉ ሲከበር የቆየው። ከዚህ አንጻር ባለፉት ሰባት አመታት ይሄ በዓል ሲከበር እውነተኛ የፌዴራል ስርዓታችንን በሚያንጸባርቅ መልኩ በዓሉ ሲከበር ቆይቷል። ሀያኛው የብሔሮች ብሔረሰቦችና ህዝቦች ቀን በዓል የኢትዮጵያ ህዝቦች በልዩነታቸው ላይ በስፋት የሚመክሩበት እንደሆነም ነው የገለጹት። የዘንድሮ በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት ነው። ለምንድን ነው ይህንን መሪ ቃል የመረጥ ነው ብላችሁ ከወሰዳችሁ፣ ይህ መሪ ቃል በወሳኝነት ትኩረት የሚያደርገው ይህ ዓመት የኢትዮጵያ ህዝቦች በልዩነቶቻቸው ላይ በስፋት የሚመክሩበትና የሀገራዊ የምክክር መድረካችን የዋና ዋና ጉዳዮች ሀገራዊ ምክክር የሚደረግበትና የህዝቦች ጥያቄ መልስ ያገኝበታል ተብሎ የሚታሰቡ መሰረታዊ ጥያቄዎች በኤሊቶች መካከል ውይይት የሚደረግበት ዓመት በመሆኑና ይሄ ደግሞ ለሀገራዊ መግባባትና ለዲሞክራሲ ስርዓት ግንባታችን የራሱ የሆነ አስተዋጽኦ ስለሚኖረው አንዱ የመሪ ቃሉ አካል ሆኖ ተይዟል። በዓሉ ብሔራዊ መግባባትን የሚያመጣም ዲሞክራሲያዊ አንድነትን የሚያጠናክር ነው። ኢትዮጵያ እንደምታውቁት የብዙ ማንነቶች ሀገር ናት። የብዙ ብሔሮች ብሔረሰቦች እና ህዝቦች ሀገር ናት። ኢትዮጵያ ውስጥ ዋናና ተከታይ የለም። ሁሉም የኢትዮጵያ ብሔር ብሔረሰቦች እኩል ናቸው። ስለዚህ በእኩልነት በዲሞክራሲያዊ ወንድማማችነት አገራቸውን ይገነባሉ። በዚህ መሰረት ይሄ መሪ ቃል በጣም ትልቅ በውስጡ ብዙ ነገር ያጨቀ ስለሆነ ይሄ በዓል ብሔራዊ መግባባትን የሚያመጣ በዛው ሳለ ደግሞ ዲሞክራሲያዊ አንድነታችንን የሚያጠናክር በኢትዮጵያ ብሔር ብሔረሰቦችና ህዝቦች መካከል ያለውን ወንድማማችነት አጠናክሮ የሚቀጥል ነው። ህብረ ብሔራዊ አንድነት ወንድማማችነትና እህትማማችነት ማማችነት እንዲጎለብት ሚዲያዎች አሁንታዊ መረጃን በማድረስ በኩል ትልቅ ኃላፊነት እንዳለባቸውም አፈጉባኤው ተናግሯል። በዚህ ዓመት ሀያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን የሚከበረው የብሔር ብሔረሰቦች መንደር በሆነችው በሆሳውና ከተማ ነው። ሆሳና ከተማ የማዕከላ ኢትዮጵያ ዋና ከተማ ነው። ስለሆነም ኢትዮጵያ ብሔር ብሔረሰቦችና ህዝቦች ለሃያኛ ጊዜ የሚከበረው በማዕከላ ኢትዮጵያ በሆሳና ከተማ ነው። ከዛ በፊት በሁሉም ክልሎች በዓሉ እንደ የክልሎች ዝግጅት በተለያዩ ዝግጅቶች ይከበራል። ይህንን በምናደርግበት ጊዜ ሚዲያው ትልቅ ሚና አለው ማለት ነው። ስለ ህብረ ብሔራዊ አንድነት ስለ ወንድማማችነት፣ ስለ እህትማማችነት የሚሰበክበት ወር ነው ማለት ነው። ስለዚህ ሚዲያው አንዱ በዜና በፕሮግራም፣ በሪፖርታጅ፣ በመሳሰሉት ነገሮች ይሄ በዓል የሚከበርበትን ሁኔታ ከዛሬ ጀምሮ ስራውን ይጀምራል ማለት ነው። በፌዴሬሽን ምክር ቤት የመንግስታት ግንኙነት የዲሞክራሲ አንድነትና የህገ መንግስት አስተምህሮ ቋሚ ኮሚቴ ጸሐፊ ወይዘሮ ባንቻ አምላክ መለሰም የዘንድሮን በዓል የምናከብረው በአያሌ ድሎች ታጅበን በተገኙ ውጤቶችም በመምከር ነው ብለዋል። ይህን በዓል ስናከብርም የኢትዮጵያ ብሔረሰቦችና ህዝቦች የጋራ አሻራቸውን ያሳረፉበትና በጋራ የገነቡት እንዲሁም የመሪዎቻችን በሳል የአመራር ጥበብ ውጤት የሆነው ታላቁ የኢትዮጵያ ህዳሴ ግድብ ከተመረቀ ማግስት የሚከበር በመሆኑ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ደስታቸውን በጋራ የሚያበስሩበትና ከመቼውም ጊዜ በላቀ ሁኔታ ህብረ ብሔራዊ አንድነታችንን በማጠናከር መጻኢ ድሎቻችን በሚወስኑ ሀገራዊ ጉዳዮች በጋራ የምንቆምበት በመሆኑ የተለየ ያደርገዋል።